የያዙት ድራማ እንግዲህ ሽማግሌው ጋራ እንዴት ትነቀሻለሽ? የሽማግሌውን ፎቶ ብሎ እንግዲህ ዳኒ ቤቱን የዲጀሊን ፎቶ ለጣጥፎ ፎቶ ቤት አድርጎታል ማለት ነው። እንግዲህ ፅጌ ከዋልችበት ስትመጣ ደግሞ የዲጀሊ ፎቶ በቤቱ ወልቶ አገኘችው። እንግዲህ ማከረዩ ያልሽ ነበር ማለት ነው። ፅጌ ደግሞ ማለት ነው ማን ነው ዳኒ ደግሞ፣ አይመለከትሽም። እዛሽ ማግሌ ባለሽ ከሄደሽ መኖር ትችያለሽ። አይ ካልሽ ደግሞ እዚህ መኖር እምትሽው። ከአሁን በኋላ ዲጀሊን እያየሽ ነው አይደለም በፎቶ በአካል ትመጣለች። ከትንሽ ጊዜ በኋላ አብራኝ ትኖራለች እዚህ ብሏታል። እንግዲህ እሷም ደግሞ በፍጹም የማይሆን ነገር ነው ይሄ በልምህ መሆን አለበት ላለች እሱ ደግሞ በልሜ ሳይሆን በውኔ ነው አደርገዋለሁ አለው እንደማላደርገው ደግሞ ጠብቂ ከፈለግ ሽልተው ሽማግሌሽ ከመሄድ ትችያለሽ አይመለከተኝ ብሏል ማለት ነው እንግዲህ ቤት ውስጥ ያሉት ልጆች ላውተው ኧረ ለምንድን ነው ኧረ እባካችሁ ሰላም ስጡን ኧረ እባካችሁ ረብሻችሁን ኧረ ስለፈጠራችሁ ቢለው ቢናገሩም ራሱ ማንም ሊሰማቸው አልቻለም እነሱ ግን ሁለቱ ያው እየተቀዛቀዙ ነው ማለት ነው ዳኒም ወደ ሽማግሌሽ ቤት ትችያለሽ እያለ ነው ማናት ፅጌ ደግሞ ይ እዚህ ቤት ነው እያለች ነው ብቻ ሁለቱ በክርክር ላይ ናቸው ማለት ነው። እንግዲህ የፅጌ ባለቤት የማን ነው? ያ ሽማግሌው ነው እና ሽማግሌው ፍቅር ለነገሩ እኮ ፍቅር ነው ፍቅር ነው ፍቅር ነው ብሏል። እንግዲህ ምን ይደረግ፣ ሰው እኮ ካልወደደ ደግሞ ምን ማድረግ አይቻልም። ፕሮራምናደንደ ዘያያደና ተማንኛውም ጽብሻይ እንግዲህ ያዞ የሊቀፎጃለች ነው የዲጄልን ፎቶ ማየት አልፈልግም ብላለች። ዳኒም ደግሞ ከአሁን በኋላ አይደለም ዲጄልን በፎቶ ቀርተው ከአሁን በኋላ በአካል ሚያት ብሏታል ማለት ነው። እንግዲህ ሁለቱ ተያይዘዋል። ሁለቱ በቃ ሽማግሌው እንግዲህ ፅጌን አልፈጥንም ብሎ ዳኒ ቢከራከርም የፅጌ ፍቅረኛ ደግሞ አዲሱ ባሏ ማለት ነው እሱ ደግሞ ጽጌን አልሰጠህም እያለ ነበር። እና እንደዛ ሲፎክር ሲፎክር ከርሞ እንግዲህ ያው ጋርዶቹም ዳኒ እያንቀለጠሉ ሲያስቸግሩት፣ ዳኒ እንግዲህ ወዴት ተመለሰ? ወደ ዲጄሊ ተመልሷል ማለት ነው። እንግዲህ ከዚህ ቀደም እናስታውሳለን፣ ዲጄሊ ተነቅሶ ዲጄሊን ወዳታለሁ አፈቅራታለሁ ብሎ ጽጌ እያለቀሰች አይተናል ማለት ነው እና ዛሬ እንግዲህ ያ ስሜት አለ ውስጤ ስላለ ወደ እሷ እመለሳለሁ። በቃ እሷ እሷ ናት የሚሰው እሷን እች የልቤ ሰው እሷ ናት፣ ሌላ የለም በልቤ ብሎ እንግዲህ ወደ እሷ እመለሳለሁ፣ ወደ እሷ ተመለሰ ማለት ነው እና እንግዲህ ጽጌ ደግሞ በፍጹም አይሆንም ብላለች። ምክንያቱም ጽጌ እያረገች ያለችው ምንድን ነው? ከዚህ ቀደም ዳኒ ያደረጋትን ነው እያረገች ያለችው ማለት ነው ከዚህ ቀደም ብዬ ተነቅቷል አልነበረ ስለዚህ ባለሙ ዛሬ ሽማግሌውን ባሏን ተነቀሰች ማለት ነው። ለማንኛውም ሰውየው ፍቃደኛ ፈቃደኛ አደለ። ብትነቀስ እኔ የምፈልገው በልብሽ እንድትነቅሽኝ ነው እንጂ በሰውነት ላይ እንድትነቅሽኝ አይደለም። ስለዚህ አንቺ ያልሽው የሕፃን ጨዋታ ነው። አንቺ ነሽ ወይ ቤት እምትመሪ? አንቺ ነሽ ወይ ትዳር እምትመሪ? ብሎ እንግዲህ ከዚህ ቀደም ሲቆጣ ታይተናል ማለት ነው። የሰጣትም አንድ እድል ነበረ። አዎ አንድ እድል ነው የሰጣት። እንግዲህ አሁን ይህን ቪዲዮ ሲያይ ደግሞ እንግዲህ አንቺ ዳኒ የሚባለው ልጅ ምንም ቢያደርግ ምን አገባሽ? ስለዚህ አይደለም ፎቶዋን ለምን እሷን አንስታ አይሰቅላትም? ስለዚህ አንቺን የናቶጅኝ ማለት ነው። እና ምን አገባሽና ነው ከሱ ጋር የምትከራከር እየነበረው ብሎም ሊጣላት ይችላል። እንግዲህ እየሰጣትም አንድ ድል ስለነበር ማለት ነው። እና እንግዲህ ጽብዬ በአታት እርዳሽ ማለት ነው። ከዳኒም ከሰውየውም ሳቶኝ እንዳትቀሪ በጣም ነው እየሰራሁልሽ ማለት ነው። እና እንግዲህ ዳኒም ያወጥሮ ይዟል ማለት ነው። ምክንያቱም ፎቶ አይነሳም እያለ ነው ይሄ ደግሞ ፎቶ ሊነሳል እያለች ከቤት ያችሁ ጓደኞቻቸው በጣም ተረብሸዋል ነው። አንዳንዴ ሰው ሲጣላ የነሱ እነሱ ሳይሆኑ የሚረበሹት ቤት ውስጥ ያለ ሰው ይረበሻል። እና ለነሱ ማሰብ ነበረባቸው። እነሱ ግን እንግዲህ እዚህ ጋር ይበቃችኋል፣ በቃ አንተ ዛሬ ፎቶዋን አንተ ተለጥፋል፣ እሷ ደግሞ ነገ የሆነ ነገር ልታረግ ነው፣ እናንተ እንደዚህ እየተደራረጋችሁ እስከ መቼ ድረስ ነው? እዚህ ጋር ይበቃችኋል እያሉ ነበረ። እነሱ ግን የሚሰሙ ልጆች አይደሉም። እንግዲህ ጽጌና ዳኒ ማለት ነው። ሁለቱም በራሳቸው ነው የሚመሩት። ሰውን ምንም ከምንም አይቆጥሩምና እንግዲህ ጓደኞቻቸው የሚሉትን እየሰማ አይደለም፣ ፅጌም እያበረደች አይደለም። ዳኒ ያው እንግዲህ ወደ ዲጄሊ ተመልሷል ማለት ነው። ዲጄሊን እያወረኋት ነው ብሏል። እንግዲህ ዲጄሊ ማለት ያው በአረብ ሀገር በዱባይ ሆና በዱባይ ሆና እንግዲህ የወንድሞቻችንን ገንዘብ እየበላች የአንድ ወንድማችንን ገንዘብ እንደዚህ ጥሩቅ አድርጋ 200 ሺ ብር ነው አይደለም 300 ሺ 50 350 ሺ ብር ነው ያሉትና 350 ሺ ብር አንድ ወንድማችንን ከኢትዮጵያ ወደ እዚህ ለሲኩሪቲ ነው ምናምን የሚባል ስራ አመጣለሁ ብላ እንግዲህ 350 የኢትዮጵያ ብር ማለት ነው ከፍሏት ወደ ዛ ከወሰደችው በኋላ እመቴ ዲጀሊ አላውቅህም ብላ መንገድ ላይ ጥለዋል ማለት ነው። ከዛ በኋላ ልጁ ግን በጣም ተራበ፣ በጣም ጠጠማ፣ በጣም በጣም በጣም ብዙ ነገር አየ ማለት ነው። በጣም ተሰቃየ እንጀራ መስጊድ ሄዶ እስከመለመን ድረስ ምግብ ማለት ነው ምግብ ሄዶ መስጊድ ድረስ እስከመለመን ድረስ የሚያበላው የሚያጠጣው አቶ ማለት ነው እና በተዋደ ከዛ ስራ አለ ብለሽኝ አንጥተሽኝ ምናምን ብሎ ሲላት ምንድን ነው ያለችው እመቴ ዲጀሊ? አርባ ሺህ ብር ከኢትዮጵያ አስመጣና ለደላላ ከፍለ ስራ መግባት ትችላለህ፣ ነው ማለት ነው ያለችው። እንግዲህ ይህን የሰማ ነው የት ነው ሀቢባ ቤት ቀርቦ ሀቢባ ቤት እየተነገረ ነበር ማለት ነው ይሄ ጉዳይ ነው። እመት ዲጀሊ እንግዲህ እንደዛ የምታደርገዋን ነው አቶ ዳኒ እንግዲህ ደግሞ ያው ሌባሌ፣ ለቢያ እዛው ለዛው፣ ግም ለግም አብረሃዝ ግን እንደሚባለው ነው። እና መሰለኝ እንግዲህ አላውቅም፣ አቶ ዳኒ እንደዛ ብሏል ማለት ነው። ለማንኛውም ዲጀሊ መረጫ ያለው ብሏል። እንግዲህ ዲጀሊ እንግዲህ ዲጄሊ የወንድሞቻችንንም ባለባት ማለት ነው። ዳኒ ደግሞ ወደ ዲጄሊ ተመልሻለሁ እያለ ነው። ለማንኛውም አይ ዲጄሊ ዲጄሊ አለ እንግዲህ ዱባ እኮ ነው የምታከለው በነገራችን ላይ ውፍረቷን አይታችሁታል። የፈጣሪ ያለ ጌታ ነው እንደዛ ቤቱ ነው። ለማንኛውም ዳኒ ዛ ገብቶ ምን ሊሆን እኔ እኮ የገረመኝ ነገር እኮ እሱ ነው። ዳኒ ያረንዷችሁ አቅም አቅም እራሱ የለባት ይቱ ተሃለች። እኔ ለዳኒ ምክር ነው መስጠት ሌላ ምን ማለ፣ ዲጀሊ የምትባለው ተቅርብህና አቅምህን አውቀህ ደር። አቅምን አውቆ መኖር ጥሩ ነው፣ ታላቅ ችሎታ ነው በሚለው ማለት ነው። እሺ ዳንዬ እና ሰላም ወደ የተከበራችሁ የኔ ቤተሰቦች ማለት ነው። ማሮች፣ ወንዶች፣ የፍቅሮች አለሞቼ ከማዳም እየቶች ና ብረዱሶችን እያንኳፎ ምናምን ነው ሬካርድ ነው። በጣም ገርሞኝ ነው፣ እንዳጋጣሚ አሁን ነው ቪዲዮዋቸውን ያየሁትን። ቪዲዮአቸውን አየሁት፣ ማለት ነው ሆቸው ደግሞ ወደ ዲጄ ሊተመለስ ካይ ዳኒ ብዬ እና ሪከርድ እያረኩላችሁ ነው ማለት ነው። እና ዳኒን ተው በሉት ማለት ነው። ተው ትቅርብህ፣ አጉል ምትን የማትልበት አትግባ ትችልም። ስለዚህ አው የራስ ተጉለት ሚዲያ ሸዋ ተጉለት ሚዲያን ሳብስክራይ በማድረግ ቤተሰብ ይሁነው።